ሰላም አድማጮቻችን፣ ዕለታዊ እና ወቅታዊ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጃለን መቃሳ። በኦሮሞማ ላይ የተቃጣው የቃላት ውርወራና የጥላቻ ንግግር መቆም እንዳለበት የኦሮሞ ነጻነት ግንባር ኦነግ አሳሰበ። የዲሞክራሲ ስርዓት መሰረት የሆነው ኦሮሞማ ኤርትራውያን እና ኢትዮጵያውያንን ጨምሮ ለአፍሪካ ቀንድ አሳሳቢ እንደሆነ አድርጎ ማቅረብ ለኦሮሞ ህዝብ እና ለኦሮሞ ማንነት ያላቸው ንቀት እንዲሁም የተዛባ አመለካከት ከመሆኑን ባሻገር ተጠያቂ የሚያደርግ የታሪክ ስህተት መሆኑን የኦሮሞ ነጻነት ግንባር ገልጸዋል። የኦሮሞ ነጻነት ግንባር ኦነግ የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ በኤርትራ ቲቪ ባስተላለፉት የጥላቻ ንግግርን አስመልክቶ መግለጫ አውጥቷል። የኤርትራ መሪዎችን ጨምሮ በአሮጌው ስርዓት አቀንቃኞች ኦሮሙማ በሚል በኦሮሞ ህዝብ ላይ እየተደረገ ያለው ዘመቻ በኤርትራ ፕሬዝዳንትም ጭምር መደረጉ እንዳሳሰበው ገልጾ በዚህም ምክንያት በኦሮሞና በኦሮሚያ ላይ ለሚደርሰው ችግር ተጠያቂው የኤርትራ መንግስት እንደሆነም ገልጸዋል። የፖለቲካ ትርፍ ለማግኘት ብሎም ለዳቦ መግዣ ታቅዶ የተጀመረው ይህ አካሄድ በአንድነታችንና በማንነታችን የበለጠ ጥንካሬ ሰጥቶናል ሲሉም መግለጫው አትቷል። ከኋላ ቀር የፖለቲካ አክቲቪስት እስከ ሀገር መሪ ኦሮሙማ በሚል በኦሮሞ ህዝብ ላይ የሚደረግ ዘመቻ ለአፍሪካ ቀንድ አደጋ መሆኑንም አስረድተዋል። በኦነግ የጠራ የፖለቲካ አስተሳሰብ ስርነቀል ለውጥ እንደሚመጣ የኦሮሞ ወጣቶች ተናገሩ። ግንቦት 2017 ዓ.ም የኦሮሞ ነፃነት ግንባር ኦነግ ባወጣው በኦሮሞማ ላይ የተቃጣው የኢሳያስ አፈወርቂ ንግግር ላይ ባወጣው መግለጫ ባሳየው ህዝባዊ ወገንተኝነት እና ሌሎች ተግባሮችን ተከትሎ ያነጋገርናቸው ወጣቶች ሀሳባቸውን ገልጸዋል። የኦሮሞና ኦሮሚያ ሰላም በኦነግ የጠራ የፖለቲካ አስተሳሰብ ብቻ መለወጥ እንደሚቻል ገልጸው የኦሮሞ ህዝብ ከምንጊዜውም በላይ ከግንባሩ ጋር በመቀላቀልና በመደገፍ ከራሱ አልፎ ለሌሎች ቀጠና ሰላም ማረጋገጥ አለበት ሲሉ ተናግረዋል። ሀገሪቷ አሁን ያለችበት ጥላንጥል ለውጥ የግንባሩ ከፍተኛ አስተዋጽኦ እንዳለበት ገልጸው ለዘላቂ ሰላም እና ጸጥታ ለማስፈን ብቸኛው መፍትሄ መሆኑንም አያይዞ ተናግረዋል። ይህ በእንዲህ እንዳለ በኦሮሞ ህዝብ ብሎም በኦሮሞማ ላይ የሚቃጣውን ማንኛውም ጥቃት ለመመከት ከበፊቱ የበለጠ በአንድነት ዝግጁ መሆናቸውንም አብራርተዋል መንግስት ከጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምር አምኒስቲ ኢንተርናሽናል አሳሰበ የኢትዮጵያ ባለስልጣናት አድማ እያደረጉ ካሉ የጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምሩ እና የታሰሩት ሰዎች ያለምንም ቅድመ ሁኔታ እንዲፈቱ አሳሰበ የሰብአዊ መብት ተሟጋቹ አምኒስቲ ግንቦት 15 2017 ባወጣው መግለጫ ለሁለተኛ ሳምንት እያካሄደ ያለው የስራ ማቆም አድማ በመላው ሀገሪቱ የታካሚዎችን የጤና አገልግሎት የማግኘት መብት በእጅጉ ገድበዋል ሲል አስጠንቅቀዋል። የስራ ማቆም አድማ ግንቦት አራት ከጀመረ ወዲህ በመላው ሀገሪቱ የታሰሩ የህክምና ሰራተኞች 212 መድረሱን የሚገልጽ ዝርዝር እንደተቀበለም ገልጸዋል። የአምኒስቲ ኢንተርናሽናል የምስራቅ እና ደቡባዊ አፍሪካ ቀጠና ዳይሬክተር ቲጌሬ ቻጉታ እንደገለጹት መንግስት ቀውሱን የበለጠ ማራዘም የለበትም። መንግስትም ሆነ የጤና ባለሙያዎች ይህንን አለመግባባት ለመፍታት የጋራ እና ገንቢ የሆነ ድርድር ላይ መሳተፍ እንዳለባቸው አጽንኦት ሰጥተዋል። በኦሮሚያ ክልል ወለጋ አካባቢ የመብራትና የስልክ መቆራረጦች እንዳሉ ተነገረ። በሆሮ ጉዱሩ ዞን ጃርደጋ ጃርቴ ወረዳ አምሩ፣ እና ሌሎች አካባቢዎች የስልክ ኔትወርክ እና መብራት በተደጋጋሚ መቆራረጡ የአካባቢ ነዋሪዎች ለሲቢቢ ዜና ዝግጅት ክፍል ገልጸዋል። በተጨማሪም በኪረሙ ወረዳ እና ሌሎች ወረዳዎች ተመሳሳይ ችግሮች እየታዩ መምጣታቸውንም አክለው ገልጸዋል። አያይዘውም በአካባቢው ጽንፈኛ ፋኖ የተለያዩ ጥቃቶች ማለትም የነዋሪዎችን ቤት ንብረት ማቃጠል፣ የሰላማዊ ሰዎች ግድያና መፈናቀሎች ከጊዜ ወደ ጊዜ እየጨመረ መምጣቱንም አክሎ ገልጸዋል። የኦሮሚያ ክልል መንግስትም ሆነ የፌዴራል መንግስት የህዝቡ ሰላም ማስጠበቅ ዋነኛ ስራቸው መሆኑን ገልጾ ሆኖም ችግሩን እንዳላዩ ማለፋቸው እንዳሳሰባቸው የጥቃቱ ሰለባ የሆኑት ምንጫችን ተናግረዋል። አድማጮቻችን፣ ለዛሬ ያዘጋጀናቸው የሲቢቢ ሚዲያ ዜናዎች እነዚህ ነበሩ። በሌሎች አዳዲስ መረጃዎች እስክንገናኝ ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። ጤና ይስጥልን። ኦሮሙማ ኩራት እንጂ ስጋት አይደለም። ሴማንራቤቲ ብኔስኛቱ ሆሶገምታን ራቴ ወሊገቴን ጅራቴ እንደሚታወቀው የኩሽ ነገድ የሆነው ኦሮሞ በኢትዮጵያ ብሎም በአፍሪካ የማይበገር እና ሰፊ ህዝብ መሆኑ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። ይህ ታላቅ ህዝብ ለዘመናት በአገሩ ከብሮ፣ በማንነቱ ከብሮ፣ ሌሎችን አስከብሮ ለዘመናት የነበረ እና አሁንም ያለ ነው። ኦሮሞማስ ማስ በህዝቡ ዘንድ ምንድን ነው? ኦሮሞማ ማለት የኦሮሞ ህዝብ በአንድነት የሚስማማበት የታሪክ የባህል፣ የፖለቲካ ሁኔታ፣ ትውፊት እና በራስ መተማመንን የሚያንጸባርቅ የአንጋፋው እና ትልቅ ህዝብ ማንነት ነው። ኦሮሙማ በህጋዊ እና በባህላዊ መንገድ ኋላ ቀር አስተሳሰቦችን እና አመለካከቶች እንዲሁም ሰርጎገብ የሆኑ ስርዓቶችን የሚፋለምበት የአንድነት መሰረት ጭምርም ነው። ኦሮሙማ የገዳ ስርዓትና የኦሮሞን አኗኗር መተዳደሪያ ደንብ እንዲሁም የቋንቋ ማንነት ብሎም በፍቅር እና በመተሳሰብ ለሌሎችም አርያ የመሆን የማንነት መገለጫ ነው። በአቃፊነቱ የሚታወቅ የኦሮሞ ማህበረሰብ ኦሮሞማም በዘር ወይም በብሔር የሚገደብ አይደለም። በማህበረሰቡ ውስጥ ባህል እና ስርዓቱን ጠብቆ ከቆየ ወይም ከኖረ ኦሮሞማ እንዳለው ይታወቃል ወይም ይታሰባል። በተቃራኒው የሕዝቡን ማንነት ካልተቀበለ ኦሮሞማ የለውም ተብሎ ይቆጠራል። የተለየ ክፋትም ሆነ ጉዳት አይደርስበትም፣ ምክንያቱም የገዳ ስርዓት አይፈቅድም። ኦሮሞ እና የኦሮሞማ አመለካከት ተለያይቶ አያቅም። ማለያየትም አይታሰብም። ታዲያ ምኑ ጋር ነው ኦሮሞና ኦሮሙማ ከሀገሪቷም አልፎ ለጎረቤት ሀገር ስጋትና ጭንቀት የሚሆነው? መሸጥ የለመደ እናቱን ያስማማል እንደሚባለው ፊቱ ወደ ኦሮሞና ኦሮሙማ ያዞረው ሴረኛ ደም ጠጪው የፖለቲካ ነጋዴው ዕውቀትና እውነት የራቀው ኋላ ቀር የጠለምተኞች ስብስብ ኋላ ቀሩ የፖለቲካ አመለካከት ያላቸው የሀገር መሪንን የሚሉ ሹማምንቶች በለመዱት ማከፋፈል እና ማለያየት ስራቸው በኦሮሞ እና ኦሮሞማ እንዲሁ በቀላሉ የሚሸረሸር መስሏቸዋል። መሰረቱ ከሀገር አልፎ ለዓለም ጠንካራ አስተሳሰብን ያጎናጸፈ በገዳ ስርዓት ላይ መሆኑን ባለማወቃቸው አፍረትም ግርምትም እንዲሁም ትንግርት ይፈጥራል። ይልቁንስ ኦሮሙማን እንደ ስጋት ሳይሆን ጠንካራ መሰረት ያለው የማንነት መገለጫ መሆኑን ተገንዝቦ ሳይረፍድባቸው በስራ ላይ ቢያውሉት ከሰፈር ፖለቲካነት ወጥቶ ለሀገራቸው መፍትሄ ቢያመጡ የሚል ተስፋ ሰጪ ምላሽ እንሰጣለን። ኦሮሞና ኦሮሞማ ለዘላለም ይቀጥላል። በሲቢቢ